ምን አረካት፣ ትምህርት አቋረጥኩት። ሌላስ? አበላሸዋት። አሳብዳታለሁ። ትምህርት ቤት አደባድባታለሁ። ከማንም ጋር እታደባድባታለሁ። ከተማሪዎች ከአስተማሪዎች ጋር አደባድባታለሁ። ቦቅሱላት እገጥማለሁ። እሺ፣ ና ቦቅሰኛው ደግሞ አይነጥላና አሉ። ሴቶች ላይ ወንድ አይነጥላ አብሯቸው ሲኖር እንደ ወንድ ነው የሚያረጋቸው። አካሄዳቸው ወንድ ነው። ንግግራቸው ወንድ ነው። ሴት ሆነው ወንድ አይፈሩም፣ ይደባደባሉ። ደሞ ለክፋቱ ደሞ ያሸንፋሉ። ራሱንም ይደባደባል። እሺ። ዓይነ ጥላ ፈተና ይሄ። በደበደብ ነው እንዲሆነ በምላጭ አስቀደድኳት። እሺ። ጠቋርና ዳል ሙት ያለን። እሺ፣ ና ጠቋር ዳል። እሺ፣ ና ጠቋሩም አለ፣ አንተ ሀይለኛ ተደባዳቢ አንዱ አንተና አይደል? ኦ ጀማና ምላጭ ትምህርቷን አቋረጥኩ። በቃ በደሙ የተነሳ በምንድን ነው የምታደባድበው? አደባደባለሁ፣ ከመሬት እንጂ እጄ በቃ፣ አተልኩኝ ለምን አያችሁኝ፣ ገላመጣችሁኝ እያልኩኝ በጥፊ በጥፊ እያልኩ አደባደባለሁ። ሴቶቹን በጥፊ አደባደባለሁ። ወንዱንም፣ ወንዱንማ አደባደባለሁ። እያዝኩትን ሰው ለምን አያችሁኝ እያልኩኝ፣ ለምን ገፈተራችሁኝ እያልኩኝ እማታለሁ። ይሄ የምታረገው ማነን ተቋርስ ተቋርማ ትከሻይና እንትን ነው ያስብላለሁ። ትከሻዋ ላይ ነው ያለሁት። ከበዳችሁ ዞር በሉ እላለሁ። ዞር ካላሉ በቃ ትጀምራለህ። አሁን ይሄ መንፈስ ሳይሸኝ አብሮ ቢከርም ቢኖር፣ እቺ ልጅ ብታገባ ያገባት ሰው የሚገጥመውን አስቡ። ቤቱ ትዳር ሳይሆን ሬስሊንግ ይሆናል። ሁሌ ድብድብ ነው፣ ሁሌ ክሽክሽ ነው። አው እንደዛ ነዋ፣ ዓይነ ጥላው፣ መተቱ፣ ዛሩ ሚደበደባሉ። አው በቤተ ክርስቲያን አንድ የሚነገር ነገር እኮ አለ። እየሰማችሁኝ ነው? እንደኔ አንድ ምስኪን ቄስ ነበር አሉ። ሚስቱ ኃይለኛ ናት፣ ሁሌ ትደበድበዋለች፣ ሁሌ ትከሸክሸዋለች እንዳይፈታ ችግር ነው፣ እንዳይኖርም ደግሞ አበሳ ነው። ያው ለእመቤታችን እየሄደ ይነግራታል። ለባክሽ ሚስቴን አስታክሽልኝ ይላል። ሰው መቼም ሰይጣንን፣ ክፉ ጎረቤትን አስታክሽልኝ ይላል። ሰው ደግሞ የራሱን ሚስት ማስታገስ መለመን በጣም ከባድ ነው አይደለ? አንድ ቀን የእመቤታችን የአመት ቀን የካህኑ ጓደኛ መርጌታ ናቸው ኑ ቤተክርስቲያን እንሂድ ብለው ድንገት ካህኑ ቤት ሲገቡ ካህኑ ከስር ሚስት ከላይ ሆና ትደበድባለች። ከላይ ሆና ደና እርጋ ትወቃለች፣ በክርን ትመታለች። በዚህን ሰዓት መርጌቷ አዩና በጣም አዘኑና እንዴት ካህንን ትደበድባለች መቼም ይሄ ነገር የጤና አይደለም አሉና፣ ቀስ አርጎ እንደማገላገል አሉና ሚስትን ከስር ካህኑን ከላይ ያደረጉ። የዚህን ጊዜ ደግሞ ካህኑ ከላይ ሆኖ የገዛ ሚስታቸውን መውቃት ጀመሩ። ቆሞ ደና አድርገው ካስደበደቡ በኋላ በቃ እንደው ቀሲስ ይበቃውታል በሉ ይረዱ ሲሏቸው፣ አይተውኝ ገና አዲስ ግልብጥ ነኝ አሉ ይባላል። አዎ ገና አዲስ ነኝ። ተደብድበው ነው እንጂ ደብድበው ስለማያውቁ ማለት ነው። እንዲህ አይነት ጉድ ይዘው ሚኖሩ አሉ። እየተደበደቡ አሁን እቺን ያገባ ሰው ይሆናል? እህ? እሷን እሷ ያረጋታል? ያኖራታል? በፍጹም አያኖራትም። እሺ። ምንድነው ሌላ ስራ? ወንድሟ ላይ ተቀምጫለሁ፣ ምን ታረጋለህ? አሰለምኩት፣ ጴኔጤ አደረግኩት። አሰለምከው? አዎ፣ በነጠጥኩት። ከዛ መጨረሻ ላይ ሙስሊም አደረግኩት እና መጨረሻ ሳሰደድኩት፣ ሊቢያ ነው ያለው አሁን። እያንገራ ነው ተጓር ነኝ እኔ ተጓር ነኝ። እግዚአብሔር ይፍረድብህ፣ ተዘጋጅ። እሺ፣ አንተም ተዘጋጅ፣ ተዘጋጁላችሁ፣ ተዘጋጅ። በስላሴ ስም በመድሃኒዓለም ስም በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በመጥምቅ ዮሐንስ ስም ሁላችንም አንድም ሳንቀር ለቀን እንሄዳለን። በስላሴ ስም በሲኦል ታስረናል። የጸጋኑን እድላቸውን በድንግል ማርያም ስም ከፍተናል። የመጨረሻችን ነው